ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ላ ረሱሊላህ ሰለላሁ አለይሂ ወሰለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወንድም እህቶቼ፣ መጀመሪያ ነቢዩ ሰለላሁ አለይሂ ወሰለም አላህ ስብሓነሁ ወተዓላ ክብራቸውን ላቅ አድርጎ ከፍ አድርጎ ከሰዎች ሁሉ አስበልጦ መርጧቸዋል። ሰይድ ወለድ አደም ናቸው። ኸይሩ መን ወጣ ፈራ ናቸው። አሽረፍ አልአንቢያእ ናቸው የነቢያቶች ሁሉ ፈርጥና ምርጥ ናቸው። ምድርን የለገጠ መልካም ሰማት እነሱ ናቸው። አለይሂ አሰላቱ ወሰላም ስለ ነቢዩ ሰለላሁ ዓለይሂ ወሰለም አላህ በቁርአን ላይ እንደዝ ብሎናል። ምሳሌ ወኢነካ ለዓላ ኹሉቂን ዓዚም። በሌላ አንቀጽም ደግሞ ነቢዩን ሰለላሁ ዓለይሂ ወሰለም የሚያፌዙና ነቢዩን የሚተቹ ሰዎችን ኢንና ከፈይናከል ሙስተህዚኢን እነዚያ በአንተ የሚያላግጡ ሰዎችን እኛ ያ አንተን የሚጠላህ ሞድፍ ማለ አንተን የሚጠላህ አንተን የሚዘልፍህ እሱ ነው ዘረቆራጣ እሱ ነው ትንሽ እሱ ነው ራዳ እንድዝ ማለት ነው። አላ ስብን ወተላ በቁርና እንቀጾች ያስቀምጧል ታዳዝ ቦታ ላይ ልጠቁም የፈለግኩት ምንድን ነው ነቢዩ ስለ ላ ለ ወሰለምን መውደድ ወይም የነቢዩን ለ ላ ወሰለምን ከራስ በስበልጦ መውደድ ከኢማን ነው። ነቢዩ ለ ላ ወሰለም ከማንም የበለጠ ሊወደዱ የሚገባቸው ናቸው።

ነብዩ ሰለላሁ አለይሂ ወሰለም ስለነሱ ተነግሮ ስለ ነቢዩ ተነግሮ ተወርቶ ተሞግሶ የሚያልቅ ጉዳይ አይደለም። ነገር ግን እዚህ ጋር እንደ ዋነኛ ደረጃ ሁለት ነጥቦችን ነው የምጠቅሰው። እህታችን መሰረትን አስመልክቶ ሌሎቻችሁን በዚህ ጉዳይ ላይ ልበሉ እናዳምጡ። አንደኛ ከአሁን በፊት የሆነ ሰው የሆነ ወንድማችን ጋር ታዕሊቅ አድርጎ አትነጅሱን የሚል ቀውል ተናግራለች። እዛ መውቅፍ ላይ ያ ልጅ አልነጀስም። ትክክለኛ መልእክት የተቀመጠው ሴት እንትን ወንድ በጥቅሉ መልእክቱ ትክክለኛ ነበረ። እናከሌ እናከሌ እውቀት አላቸው እዚ ጉዳይ ላይ ይነጋገሩ ብሎ እውቀት ያላቸው ሰዎች እዛ ቦታ እንዲጋበዙ ማድረግ መነጀስ አይደለም። መነጀስ እንዲያውም ያለ አዋቂ ተናጋሪ ነው። ምክንያቱም ነቢያችን ሰለላሁ አለይሂ ወሰለም አላ በቁርአን ላይ ምን ይለናል? ቁል ሀዚህ ሰቢሊ በል ያረሱሉና፣ ይሄ መንገዴ ነው በላቸው። አድዑ ኢለላህ ወደ አላህ እጣራለሁ፣ ዳዋ አድርጋለሁ ማለት ነው። አላ በሲረቲን ግልጽ በሆነ መንገድ ላይ በመረጃ ላይ አነ ወመን ኢተባዕኒ እኔም የተከተለኝ ግልጽ በሆነ በመረጃ ላይ ቁመን ነው። አላ ስብንተላ የነቢዩን እንደዝበሉ ብሏቸው ያዛቸዋል። አላህም በቁርአን ላይ ወላ ተክፍ ማለ ሰለከ ብሄ ልም ይላል፣ እውቀት በደለህ ነገር ላይ አጥቁም ይላል። ስለዚ አዋቂዎችን መጋበዝ ና እንዲናገሩ ማድረግ ይሄ መነጀስ አይደለም። መነጀስ ተናጋሪ ያለዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው ማለት ነው። አንደኛው ይሄ ነው፣ እዚ ቦታ ላይ ነው። ሁለተኛው ደግሞ መወዛወዝና የተለያየ እንቅስቃሴ ሚዲያ ላይ ወጥተው እንደዚህ በሙዚቃ እቃ ማድረግ ሐራም ነው ላ ይጁዝ ወላሂ ሐራም ነው ነቢዩ ሰለላሁ ዓለይሂ ወሰለም ምናሉ ነቢዩን እንወዳቸዋለን ነቢዩን ሰለ ላ ሰለም አናፍርባቸውን ተብሎ አለ እማናፍርባቸው ከሆነ ትእዛዛቸው እንፈጽሙ ትእዛዛቸውን እንፈጽም ክልከላቸውን እንራቅ ከክልከላቸው ውስጥ አንዱ ሴት ልጅ ተበሩጅ ማድረግ ሐራም ነው ከክልከላቸው ውስጥ አንዱ ሌላኛው ደግሞ በሙዚቃ እቃ ሐራም ነው ነቢዩ ሰለላ ሰለም በሐዲሳቸው ምናሉ ላየኩነን አቅዋም ሚን ኡመቲ የስተሒሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ፣ አሉ ከእኔም የማ ይከሰታሉ ምን የሚያደርጉ ዝሙትን ሓላል የሚሉ ሐር ልብስን ለወንድ ሐላል የሚያደርጉ አስካሪ መጠጥን ሐላል የሚያደርጉ እና የሙዚቃ እቃን ሐላል የሚያደርጉ ይመጣሉ አሉ። ነቢዩ ለ ለም በርካታ ሐዲሶች አሉ በሐራምነቱ የሚጠቁሙ ነው። ስለዚህ ይሄ በእንቅርት ላይ ጆሮ ደግፍ ተበሩጃ አለ፣ በዛ ላይ ደግሞ ሙዚቃ እቃ ውዝዋዜ ይገባበት ነው። ሌላኛው ደግሞ የዑመር ብኑ ኸጣብ ንግግር ነው ዑመር ብኑ ኸጣብ ረዲየላሁ አንህ ምን ይላል አቅባሕ ኒሳኢኩም ሰልፋ ይላል በጣም ስትናገሪ ይሰማሻለ ብዙ ጊዜ ላሞዋኸዛና ማለት ነው አቅባህ ኒሳኢኩም ሰልፋ የሴቶቻችሁ ማስጠለው ብሎ ማለት ያቺ ሰልፋ ብሎ ማለት ጀሪአቱ ቢል ከላም ማለት ነው ንግግር ስትናገር ከወንድገ ሰሊጠተሊሳን ከወንድ ጋር በጣም እንደ ሴት የምታናግር ወንድ ስታናግር እንደ ሴት ታናግራለች። ዑመር ብን ኸጣብ ነው ይሄን ያለው። ቁርአን ተፍሲር ላይ እንዳሚ ሱረ ጣ ላይ ይመስኛ እንዳውም ወጃአት ይህዳሁ ተምሺ አለ እስቲሕያ የሚለው ቦታ ላይ ነው። እና እንደ ጥቅሉ እንደ ጥቅሉ በተለይ እዛንኛው ላይ እዛ ቦታ ላይ ያንን ሰው የተናገርሽበት አትነጅስ ነው ያልሽበት። መነጀስ ያለ ዕውቀት መናገር ነው። ይሄ ሊስተካከል ይገባል። እንደገና ደግሞ በሙዚቃ እቃ ሓራም ነው። እንደገና ይሄ ሰውዬ ደግሞ ያቀናበራችሁለት ሰውዬ ሽርክ ቃላቶችን፣ ኩፍር ቃላቶችን ክርስቲያኖች የማይሉትን ወይም ደግሞ ክርስቲያኖች ዒሳ ዓለይሂ ሰላም ለምን ይመለካሏቸው የምትሟገቱት ሸዎቹ እያሉ ሸዎቹ እንዲመለኩ የሚጣሩ ናቸው። ስለዚህ እንደው ትንሽ ቆም ብለን እያስተዋልን ብናደርግ ጥሩ ነው። በተለይ ሰዎች ፊት በጣም ገነን ስንል የሆነ የምንሄድበትን የምንራመድበትን ማየት ጥሩ ነው። ከአላህ ጋር መጋጨት ስለሚሆን ዲን ልእስላም ደግሞ ስህተትን አይቀበልም፣ ባጢልን አይቀበልም። በዲኑ ላይ መዋሸት ወይ በዲን ላይ ስህተት መፈጸም ነው። ሰው ራሱ ሲያሳታል ይታረማል። ነገር ግን ወደ ዲኑ ማስጠጋት አይቻልም። ምክንያቱም ዲን ልእስላም ከስህተት ንጹሕ ነው። ግን ወደ እስልምና የሚጠጋ ሰው ስህተት ላይ ሊወርቅ ይችላል። ምን ይደረጋል? ይታረማል፣ ይታረማል። አነ ሙስሊም ወልእስላም ዲኑን ካሚል ኢን አኽጣእቱ ብሸይ ፈላ ተሉሙል ኢስላም ሉሙኒ አነ፣ እንደተባለት ነው እኔ ሰው ነኝ። አነ ሙስሊም ነኝ እኔ ሙሉ ሰውም አይደለሁም። አነ ሙስሊም አል ኢስላም ዲኑን ካሚል ነው፣ እስልምና ሙሉ የሆነ ሃይማኖት ነው። ወአነ ለስቱ ኢንሳንን ካሚል፣ እኔ ሙሉ ሰው አይደለሁም። በአንዳች ነገር ከተሳሳትኩኝ እስልምና አትውቀሱ እኔን ውቀሱኝ። ስለዚህ ያ የሚወቀሰውን አካል እንወቅሰዋለን። ዲን አል ኢስላም ግን